አቤት ምሕረት የበዛ እንደኔ አለ። ዘፍጥረት ምዕራፍ አስራ ሦስት ላይ ያለውን ቃል ሁላችንም አውጥተን በጋራ እናነባለን። ዘፍጥረት ምዕራፍ አስራ ሦስት ላይ ያለውን ቃል አብረን እናነባለን። ከቁጥር ስድስት አካባቢ ጀምረን እናነበዋለን። ዘፍጥረት ምዕራፍ 13 ያለው ዘጠነኛው ገጽ ላይ ነው። ከመጀመሪያው የዘፍጥረት ዘጠነኛው ገጽ ላይ አብራችሁ እንድትከተሉኝ። ምዕራፍ 13 ቁጥር 6 ጀምሮ እንደዚህ ይላል፣ በአንድነትም ይቀመጡ ዘንድ ምድር አልበቃቻቸውም ለምን? በጣም ተባረኩ። እጅግ በጣም እግዚአብሔር ባረካቸው ስለዚህ በአንድነት ይቀመጡ ዘንድ ምድር አልበቃቻቸውም የነበራቸውም እጅግ ነበረና በአንድነት ሊቀመጡ አልቻሉም ይላል። ለካ ችግር ችጋር ብቻ ሳይሆን ማግኘትም በአንድነት አያስቀምጥም። ለካ በጣም ሰው ሲበለጽግም በአንድነት አይቀመጥም እና አልቻሉም አብረው መቀመጥ ነው የሚለን ጸሐፊው መቀመጥ አልቻሉም ለምን ለምን በጣም ያላቸው ነገር እጅግ ስለሆነ ማግኒፋይ አድርጎ በጣም ቃለ አጋኖን ተጠቅሞ ሲናገር ምድር አልበቃቻቸውም ይላል ደራሲው ምድር ስለዚህ በአንድነት ሊቀመጡ አልቻሉም ምናልባት ወደፊት በጣም ባለጠጎች ስለምትሆኑ በአንድነት መቀመጥ ላትችሉ ትችላላችሁ። ስለዚህ ወደፊት አብረን ልንቀመጥ ስለማንችል ቻው በሉት። አጠገባቸው ያለው ሰው ጨብጡትና ጨብጡትና የጥብቆ መንፈስ የተመታ ይሆን? የቁጥቁጥ መንፈስ የተመታ ይሆን? አሁን እግዚአብሔር ወደ መስፋፋት ሊያመጣ ነው። አሜን በሉ ይችን። ሀሌሉያ። ማላዲያናስ እያነበብን እያደማ ነው። እንሂድ። እኔ እግዚአብሔርን ቃል በጣም ወዳለሁ። በአንድነት ሊቀመጡ አብርሃም እና የሎጥ መንጎች በሚጠብቁት መካከል ጠብ ሆነ። ኦሆ! ወይ ጉድ! ወይ ጉድ! ድሃ ሆነው ያልተጣሉት አሁን ሀብታም ሲሆኑ ደግሞ መጣላት ጀመሩ። የሚገርመው እኮ ባለጠጎቹና ሀብታሞቹ ዋናቹ ናቸው። ከስር ያሉት እየተጣሉ ነው። ከስር ያሉት ደግሞ እየተጣሉ ነው። የመንጋው ባለቤቶች አብርሃምና ሎጥ ናቸው። እረኞቹ መጣላት ጀመሩ። ወይ ጉድ! እግዚኦ እኮ ነው እናንበው። ጠብ ሆነ። በዚያም ዘመን ከናናውያን፣ ፌሪዛውያን በዚያች ምድር ተቀምጠው ነበረ። አብርሃምም ሎጥን አለው እኛ ወንድማማቾች ነንና እኔና በእኔና በአንተ በረኞቼና በረኞች መካከል ጠብ እንዳይሆን እለምንሃለሁ። እስቲ ጩሁና እለምንሃለሁ። በሉ ምን አረግሃለሁ? እለምንሃለሁ ምድር ሁሉ በፊትህ አይደለችምን? ከእኔ ትለይ ዘንድ እለምንሃአለው ሁለተኛ ጊዜ አሁንም እለምንሃለው። በሉስቲ አለው። ቆያ ለመጫል ዛሬ ማታ የምንካፈለው ተው በሚል ሀሳብ ነው። ምን አልኩኝ? ደስ አይልም፣ ትንሽ ጎርበጥ ይላል። ለአንዳንድ ሰዎች ተው መባል በጣም ስሜታቸውን ይጎዳዋል። አንዳንድ ሰዎች አሁን ይሄ ልጅ ተው ተብሎ ነው እንደዚህ እየሆነ ተዋሉት። አሁን እዛ ጋር የሆነ ነገር ሲነካ ተዋሉት፣ ለምን ተዋላችሁኝ ነው። አሁን ይሄ ሁሉ ጩኸት ማለት ነው። እና ሁላችንም፣ አብዛኛዎቻችን፣ አብላጫዎቻችን ብስክስም የሚለንን ነገር ብዙ ኮንፈርት አይሰጠንም። አይኖዛ ታውቃለሁኝ? ግን ከእግዚአብሔር ዓለም የተቀበልከውን መልእክት ደግሞ አድማጭ ስለሚወድህ አትናገረውም። ላኪው ደስ እንዲለው ነው የምታወራው። ስለዚህ ዛሬ ማወራባት ሀሳብ ምናልባት አንዳንድ በርከት ብለው ህይወታችን ላይ እንዳሀረግ የተጠመጠሙ ግን ረብ የሌላቸው ፈቀቅ እንዳንል በጉንድሽ እንድንሄድ ያስገደዱን አቅመቢስ ያረጉን ከአቅም ጋር እየኖርን በርካታ ጉዳዮችን ትተን የምንወጣበት ቀናችን ነው የሚሆነው። አሜን፣ አሜን፣ አሜን። አንዳንድ ጉዳዮች ትተናቸው ነፃ የምንወጣባቸው ጉዳዮች አሉ። ዲሳይድ አድርገን ወስነን በመተው የምንገላገላቸው ጉዳዮች ስላሉ ዛሬ እነኝ እነኛ አይነት ነገሮችን በመተው ላይ እናተኩራለን። ጌታ ይባረክ። ያነበብኩላቸው የመጽሐፍ ቅዱስ ክፍል ዘፍጥረት ላይ ያለ የመጽሐፍ ቅዱስ ክፍል ነው። በዚህ በዘፍጥረት ምዕራፍ አስራ ሶስት ላይ ያለውን ሀሳብ ነው አንስቼ የነገርኳቸው። የዘፍጥረት መጽሐፍ በሁላችንም ዘንድ እንደሚታወቀው አንድ ሺ አምስት መቶ ሰላሳ ሶስት ቁጥሮች እና ሀምሳ ምዕራፍ ነው ያለው ሀምሳ ምዕራፍ። የሆነ ቴፕ ነገር ይሰማኛል። ፕሊስ ዝጉትና። ኦኬ። ህፃኑ ነው የተከፈተለት። ጎሽ። ባስተር እየገናግለኝ ጌታ ይባረክ። እስቲ በደንብ አሜን በሉ። እንግዲህ ይሄ መጀመሪያ ቀን አርብ ላይ እንደዚህ አይነት ነገሮች አይጠፉም። ብዙ ጊዜ እየተስተካከለ ይሄዳል ነገ ጀምሮ ብዬ አምናለሁኝ። ግን ትንሽ ጆሮ ስጡኝና ትንሽ ነገር ቶሎ ላውራላችሁና ከዛ ጸልየን ዘምረን እናርፋለን። ለነገው በስፋት የመጸለይ ጊዜ ስለሚኖረን፣ ጌታ ይባረክ። የዛ ፍጥረት መጽሐፍ ሁላችንም እንደምናውቀው ከዚህ ከ ስልሳ ስድስቱ መጽሐፍት የመጀመሪያ ላይ ያለ የፍጥረት ታሪክ የተወሳበት መጽሐፍ ነው 1533 ቁጥርና 50 ምዕራፍ ነው ያለው በአምስት አባቶች ታሪክ ላይ ተንተርሶ ታሪክ ሰሪው እግዚአብሔር ትውልድን የተዋወቀበት መጽሐፍ የዘፍጥረት መጽሐፍ ይባላል እንደምታቆት፣ ዘፍጥረት ምዕራፍ አንድ ላይ ስመጡ ምዕራፍ አንድ የእግዚአብሔር ፍጥረት ነው። ምዕራፍ 2 የእግዚአብሔር ረፍት ነው። ምራፍ 3 ደግሞ የሕይወት ጥፋት ነው። ምዕራፍ አራት ላይ አዳም እና ህይወት ጓዛቸው ይዘው ከኤደን የተባረሩበት ነው። ምዕራፍ አምስት ላይ የአዳም የዘር ሐረግ የተወራበት ነው። ከምዕራፍ 6 እስከ 1 10 ስንመጣ የመጀመሪያውን አባት ኖህን የምናገኝበት ታሪክ ነው። ከዛ ከምዕራፍ ላይ የዓለም ህዝቦች በሙሉ በአንድ ቋንቋ እየተነጋገሩ ወደ እግዚአብሔር የመድረስ ህልማቸው ለ ማሳካት ሲንቀሳቀሱ ያልተከናወነበት ያልተሳካበት ምዕራፍ ነው። ምዕራፍ 12 ጀምረን እስከ 25 ሁለተኛውን አባታችንን አባታችንን አብርሃምን ነው የምናገኘው። በጣም ኢንፍሉዌንሻል ማን ነው አብርሃም ታውቃላችሁ? ከከለዳውያን ኡር ተብላ በምትጠራ በዛች ከተማ ላይ ይኖር የነበረ ወደ 600 የሚጠጉ ጣዖታቶች የሚመለኩባት ከተማ ውስጥ ሲኖር የነበረ ሰው ነው እና አብርሃም የሰባ አምስት አመት ሽማግሌ ነበረ። በጣም ምን ይገርማል ስትሉኝ፣ እግዚአብሔር አብርሃምን አገኘውና፣ አብርሃም በጊዜ ግባ በሚባልበት እድሜው ላይ በጊዜ ውጣ አለው እግዚአብሔር። እና እግዚአብሔር ነው የእድሜ ዳኛ። እሳቸው አሁን እድሜያቸው ትልቅ ስለሆነ በጊዜ ግቡ ነው የሚባሉት። እግዜር መጣና ውጣ አለው። እኛ ተሰብስበን ግባ ያለውን አብርሃምን እሱ ውጣ አለው እና እግዚአብሔር እንደ እድሜያችን አይደለም እንደ ራሱ ስለሚሰራ እና ጋሻ አብርሃም ወይም ደግሞ አባታችን አብርሃም እሺ ስላልተግባባን ነው ለካ። በመሃል በመሃል ጭብጨባ አለ። እዚህ ቸርች አላው ፋይ ከነገ ጀምሮ አሁን እነቃለሁ በደንብ። ጌታ የተባረከ ይሁን። እና አባታችን አብርሃም እንደምታውቁት በጣም ኢንፍሉዌንሻል ነው። የዘር ሐረግ ከአዛም መካከል ተመርጦ መጥቶ የእስራኤል ሁሉ አባት፣ የነገድ ሁሉ አባት የተደረገ ነው። ወደ 229 ጊዜ ስሙ በመጽሐፍ ቅዱስ ላይ የተጠራ ሰው ነው። ከዛ የእሱ 25 ላይ ያበቃል። ከእሱ ቀጥሎ የምናገኘው ይስሐቅን ነው። ከ26 እስከ 27 ኦልሞስት እስከ 28 አጋማሽ አካባቢ ሦስተኛው አባት ይስሐቅ ይገኛል። ይስሐቅም እንደምታውቁት ጃይንት ማነው። 122 ጊዜ ስሙ መጽሐፍ ቅዱስ ውስጥ ተወስቷል። ከዛ ቀጥሎ ከ28 ግማሽ ጀምሮ እስከ 37 ጫፍ ድረስ የምናገኘው ደግሞ በጣም ትልቅ ሽፋን ያገኘው ዘፍጥረት ላይ ያዕቆብ የሚባለው አባታችን ነው። ያዕቆብ አባታችን፣ አራተኛው አባታችን ደግሞ 387 ጊዜ ስሙ መጽሐፍ ቅዱስ ውስጥ በጣም የተጠራ በጣም የተጠራ ትልቅ የእግዚአብሔር ሰው ነው ያዕቆብ። ከዛ 38ኛው ምዕራፍ ላይ ስንገባ የይሁዳ ታሪክ ልክ እንደ 11ኛው ምዕራፍ ይገባና ሙሉ ታሪክ የይሁዳ ነው። ከዛ ከ39 ምዕራፍ 39 ከቁጥር እስከ አምሳ ስድስት ደግሞ የመጨረሻው አባት ዮሴፍ የምንለውን አባታችንን የምናገኝበት ነው። ዘፍጥረት ማለት እንግዲህ ጭምቅ ተደርጎ ሲታይ ይሄ ነው። ማን ነው የጻፈው ለሚለው ነገር ስናስብ የእግዚአብሔር ሰው ሙሴ ነው የጻፈው ተብሎ ነው የሚታሰበው። እነኚህ አምስቱን ኦሪቶች ጠቅላላ ሙሴ ጽፏቸዋል ተብሎ ይታሰባል። ሙሴ እራሱ ዘጸአት ምዕራፍ ሁለት ላይ ነው የተወለደው፣ ግን ዘፍጥረትን ጽፏል። እንግዲህ ዘፍጥረትን ሳይኖርበት እንደ ጻፈ ከተባለ በሚኖር እግዚአብሔር አንዳንድ ጉዳዮችም መኖራችን ብቻ ሰው ማኖራችን በቂ ስለሚ በኖረ እግዚአብሔር ባልኖረ ሙሴ አስጎብኝነት ምክንያት ነው የተጻፈው። ምን ዘፍጥረት ሙሴ ይባላል። ሙሴ ማለት የሚያወጣ ማለት ነው። የኤክሶዶስ ጊዜ ነው ምዕራፍ አምስት ዘፍጥረት እንደሚነግረን በአባታችን በአብርሃም ጊዜ የተነገረ መልእክት ነበረ። ህዝቡ ወደ ማዕቀው ወገኑ ወዳልሆነ ህዝብ ይሄዳል። ከዛ ከአራት መቶ ሰላሳ ዓመት በኋላ እንደገና ጎብኝቼ በክብር አወጣዋለሁ እንዳለ እግዚአብሔር እንደ ቃሉ ታማኝ ስለሆነ ከአራት መቶ ሰላሳኛው ዓመት ሲሞላ አራተኛው ትውልድ በመቶ በመቶ ከከፈልናው እሱኛው ትውልድ ሲመጣ በቃኝ ሲል ባርነት እግዚአብሔር ኤክሶዶስ ወይም ደግሞ ዘጸአት መውጣት የሚባለው ጊዜ ሲደርስ የሚያወጣ ልጅ አስወለደ። የመውጣት ዘመንና የሚያስወጣ ልጅ ማነው? ሙሴ ሙሴ በዛ ጊዜ መጣ። ሙሴ የሚባለው የእግዚአብሔር ሰው ኢንፍሉዌንሻል ነው። እነኚህ ኦሪቶች በስሙ ተጠርተዋል። ኢየሱስም ደቀ መዛሙርት ሙሉ ሳይቀሩ የሙሴ መጽሐፍት እስኪሉ ድረስ እነኚህ መጽሐፍቶች አውስተዋል። ይሄ ትልቅ የእግዚአብሔር ሰው ነው። 829 ጊዜ መጽሐፍ ቅዱስ ውስጥ ስሙ የተጠራ ያልተደገመ ነቢይ ነው። እግዚአብሔር በጣም በብዙ አኖይንቲንግ ያጀባው አገልግሎት የነበረው ይሰማል። የአፉ ቃል መሬት ላይ አይወድቅም። እንደሌላ ነቢይ አልነበረም። ጠጋ ብሎ እግዚአብሔር ፊት እየጋበዘ የሚያወራው ዘልቁ 12 እንደሚነግረን እግዚአብሔር ሙሴ ጋር ሲመጣ ጥቅልል ብሎ ይመጣል። ለሌሎቹ እንደሚመጣበት አይነት መንገድን አይጠቀምም እና ሙሴ ጋር ሲመጣ እግዚአብሔር ፊቱን ጋብዞት ነው የሚመጣው። በቤቴ ታማኝና ትሁት ስለነበረ ፊቴን ያያል፣ አፍ ለአፍ አወረዋለሁ አለ። አሜን አትሉ አሌ ሎያ። እንዲህ አይነት ጃይንት የሆነ ትልቅ ግዙፍ ሰው ነው የጻፈው ይሄንን የዘፍጥረትን መጽሐፍ። የሆነ ሰው ቃሌ ቡም ብሎ ምራቃዊ የሆነ ሰው ሳይሆን መንፈሳዊ የሆነ ሰው ነው የጻፈው የዘፍጥረትን መጽሐፍ አሜን። ሲበደም አሜን በሉ እና ሙሴን የጻፈው በእንደዚህ አይነት መልኩ ነው ተጽፎ ያለው። ወደ ዋናው ሀሳብ ወደማደማበት ልመለስና፣ ይሄ ሀሳብ ታሪኩ የተጀመረው ምዕራፍ 12 ነው። እንደነገርኳችሁ አብርሃም አባታችን በከለዳውያን ኡር ከተማ ውስጥ አንቱታን እየጠገበ የሚኖርበት ዘመን ነበረ። ሸምገል ብሏል። አገር የሚያስታርቅ አይነት አይነት ባህሪ ያለው ትልቅ ሰው ነው። አንዳንድ የታሪክ መጽሐፍቶች እንደሚዘግቡት በዛ ዘመን በከለዳውያን ኡር ከሚኖሩት ሰዎች ሁሉ የተሻለ ኑሮ ከሚኖሩት ተርታ አብርሃም እንደነበረ ይነገራል። እንደውም አንዳንድ የታሪክ መጽሐፍቶች የሚኖርበት የነበረው ቤት ፎቅ እንደነበረ ሁሉ በዛ ዘመን በምን አይነት እንደሰሩት ባይታወቅም፣ ፎቅ እንደነበረ ሁሉ የሚነገርለት አይነት ሰው ነው። አብራ እግዚአብሔር መጣና ከከለዳውያን ዑር ከስድስት መቶ ጣዖታት መካከል ናማ ናማ አለውና እግዚአብሔር ጠራውና፣ አቤት እንሆኝ ሲል እኔ እግዚአብሔር እባራለሁኝ፣ ሀገርህን፣ ዘመድህን፣ የአባትህን ቤት ትውጣል። እንዲህ አይነት ትውውቅ፣ እንዴት አይነት ትውውቅ ነው እኮ? አሁን ደስ አይልም። እንዳገኘው አሁን ገና እንዳገኘው ቀጣይ ግንኙነታችን የጠነከረ እንዲሆን ለስለስ ያለ አይነት ግብዣ ነው ማድረግ ያለብኝ። በሚቀጥለው ስጠራ እንድትመጣልኝ፣ በሚቀጥለው ስንገናኝ አብረን እንድንቀጥል የሚያደርግ ነው። እግዚአብሔር ግን እንደመጣ አጀንዳ አስፈጻሚ እንጂ የሰው አጀንዳ ፈራሚ ስላልሆነ ሰማይ የራሱ ዓላማና ፕሮግራም ይዞ ሲመጣ ላንተ እየተጠነቀቀ አይደለም፣ ለራሱ ዓላማ ነው የሚጠነቀቀው። አሜን አትለኝ። አሌ እና አብርሃምን ጥርት አድርጎት ታላይ የሚል ወሬ አወራው። ከምን ሲባል ከሀገር ከሀገር መለየት እንዲህ ቀላል ነው እንዴ? ኧረ በፍጹም አይደለም። ሀገሬ ወንዝሽ ተራራሽ ምናምን የሚለውን ጉዳይ አቁም። አሁን ያለው እንቺ እሺ። እና ሲለው ቤተሰብህን ተዋለው ዘመዶችህን በሙሉ ትታቸው ውጣ፣ የአባትህንም ቤት ጭምር። በጣም አጠበበበት አብርሃም ላይ። ለምን ሲባል ያሰፋለት። አቤት ሰው አንዳንድ ጉዳዮች ከምታስቡት መጠን በላይ እየጠበቡ ከመጡ፣ በሱ በኩል ስፋት አለ። እግዚአብሔር ትልቅ ሲያይልህ ከትልቅ አያስጀምርህም፣ ትታክታለህ። ከትንሽ ነው የኔ አባት እባክህን አንድ ስድስትማ ጴንጤስተኝ እስቲ ባክ፣ እስቲ በደንብ አሜ አሜን አምልን። በትልቅ አለማምዶ ካስጀመረ ትታክታለህ። ከትንሽ ወደ ትልቅ ሲሆን ግን ሰርፕራይዝ እየበዛ ነው። እግዚአብሔር እንዲህ አይነት አስተዳደግን ይወዳል አለ። ቀስ በቀስ የምትጠራቀም ሀብት ትበዛለች፣ ባለጠጋ ለመሆን ግን አትቸኩል ይላል እኮ አይደል? አይልም ወይ? እና አይወል ጩዚን ብለው የሆነ ከተማ ጩዚን ብለው የሚበላ ያገኙት ቶሚና ጄሪ ናቸው። የእኛ ህይወት በጩዚ እናይሰራ ማለት ሂደት የሚባል ጉዳይ አለው፣ አይደለም ወይ ወይ ጉዳይ እሺ፣ ተልተለው ልበል። እየመጣሁበት ነው ጉዳዩ። ዘፍጥረት 12 ነው እያወራ ያለው። ተዋወቁ፣ ተገናኙ። ከዛ እግዚአብሔር አንድ ነገር አለው። ሶስት ነገር ትተዋለህ፣ ሰባት ነገር ባርከሃለሁ አለ። አቤት፣ እግዚአብሔር እኮ የሚገርም አምላክ እኮ እስቲ እግዚአብሔር በልና ጩባ መጽሐፍ ቅዱሳችን ላይ በመጽሐፍ ቅዱሳችን 7367 ጊዜ እግዚአብሔር ተብሎ ተጽፏል። እግዚአብሔር እግዚአብሔር እግዚአብሔር የሚለው ቃል 7367 ጊዜ 68 እንዲሆን እኔ እናንተ ንጪውና እግዚአብሔር እንበል እስቲ እግዚአብሔር እና ተመልከት። እንግዲህ እግዚአብሔር ፈጣሪ አምላክ መጣና አብርሃምን ጉልጉል አድርጎ አወጣውና ከዛ በኋላ አንድ ነገር ነገረው። ከሚስት ከሶራ በስተቀር ካንተ ጋር ማንንም ሰው ይዘህብኝ እንዳትወጣ ለብ ብቻ ነው የምፈልገው፣ ብቻ ነው የምፈልግ። ከዛ አብረን የምንሰራው ፕሮግራም አለን እቅድ አለና እግዚአብሔር አወራው። መጽሐፍ እንደሚናገረው እንደምታውቁት አብርሃም አባታችን ደግሞ የድሮ ሰው አይደለ? የድሮ መጽሐፍ ሳያነብ አይቀርም። ከአንድ ብርቱ ሁለት መድኃኒቱ የሚለውን እሱን ሳያነብ አይቀርም። ብወድቅ ያነሳኛል፣ ቢበርደኝ ያሞቃኛል፣ ቢደክመኝ ደግሞ ይደግፈኛል። ስጋም ጥሩም አይደል? ወንድም ያስፈልግም የለ ሕልምንም ቢሆን ይደግፋል። እየተደዳገፍን ብንኖር ብሎ ለራሱ ከእግዚአብሔር በላይ ለራሱ አሰበ ማለት ነው። እግዚአብሔር ካሰበበት በላይ አሰበ። አንዳንድ ጊዜ እኮ እንገር ማለት እና እግዚአብሔር ሚስ ያደረገው አይነት አስተሳሰብ ይመስላልና ላጣ አደረገና ያጎቱን ልጅ ሎጥን ይዞት ወጣ። እግዚአብሔር ይዘህ ልጅ ውጣ አላለውም። ራስህን ይዘህ ሲለው ሰው ይዞ ወጣ። ሰው ይዞ ወጣ። ከዛ በኋላ እንግዲህ መጽሐፍ ቅዱሱን እንደምታዩት እዚህ ምዕራፍ 13 ጋር ስንደርስ አንድ ነገር ሀፕን አደረገ። እዚች ላይ ነው የምናገረውና ነገሬን የምጠቀልለው ምዕራፍ 13 ላይ ስንመጣ፣ ብሌስ ዝሆኑ ወይ ጉዴ! በጣም ተባረኩ እነኝ ሰዎች። እንዴ እዛ አትውጣ ብሎት ተባረከ እና አንዳንዱ ጊዜ እግዚአብሔር እኮ እንደዚህ ብሎኝ ነበረ ግን ወጣሁኝ እግዚአብሔር ተው ብሎኝ እንኳን ተባረኩ የሚል ሰው አይጠፋል የሚል ሰው አይጠፋም። እና እግዚአብሔር ሰው ይዛት ውጣ ብሎት ተባረከ። እግዚአብሔር ባላለው ወጥቶ ወጥቶ ተባረከ ሰውየው። እና በጣም ኮንፈርት ዞን ውስጥ ያላችሁ የሚመስላችሁ ሰዎች ካላችሁ እግዚአብሔር ባላላችሁ መንገድ ሄዳችሁ የሆነ ነገር ባለቤት የሆናችሁ ወንድሞቼና እህቶቼ ካላችሁ ትንሽ እናንተ ለመኖር ያብቃችሁ እንጂ ጠቤለሽ በዳቦ ነገ ነው ነገ ነው እና ኮንፈርት ዞን ውስጥ ገቡ። ደስ ደስ አላቸው። ደስ ደስ ይለኛል የሚል መዝሙሮችን ሁሉ ቀጣጥለው ዘመሩ። እና እግዚአብሔር ተናግሯል። ይዘህ እንዳትወጣ ብሎታል። ግን ይዘህ እንዳትወጣ ብሎት ሀብት ያዘ እና በጣም በቃ በለጠጉ። ከዛ እየዋሉ እያደሩ ሲመጡ ሀብታቸው እየበዛ ሲመጣ ጠብ ተጀመረ ማለት ነው። እና ጠብ ተጀመረ። አብርሃም አንድ ነገር ዲሳይድ አደረገ። እዚች ላይ ነው በጣም የምናገረው በደንብ እንድሰሙኝ ይፈልጋል እግዚአብሔር አምላክ። አብርሃምን በአንድ አቅጣጫ አነቃው። ዛሬ ማታ እንደ እግዚአብሔር ሰው የምጸልይላችሁም የምነግራችሁም ነገር ቢኖር እግዚአብሔር በሆነ አቅጣጫ ያንቃችሁ። እስኪ በደንብ አሜን። እና አነቃው፣ ኮንሽንስ እንዲሆን አደረገው። አባታችን አብርሃም ባለማስተዋል ከሚሄድበት መንገድ ቀጥሎ ያሉት ምዕራፎቹ ላይ ከሚጎዳ እዚህ ጋር እግዚአብሔር አይኖቹን አበራለት። ከዛ መጣና እየሄድን እየበዛን እየተባረክን በመጣን ቁጥር እየተጣላን መጣን። እጅግ ባለጠጋ ስንሆን እጅግ ደም መሀላችን እየፈሰሰ መጣ። ስለዚህ አሁን እኔና እረኞቼና እረኞችህ መካከል ጠብ ተጀምሮ እየተሟሟትን ነው። ቀጥሎ እኔና አንተ እንሟሟታለን። ስለዚህ እኔና አንተ ከምንሞት ብንለያይስ ብሎ ምን አደረገው ይላል። ለመነውህ እለምንሃለው አለው። አንተ አንዳንድ ጊዜ ለመሰፋት ሳይሆን ለመቀደድ እኮ ነው የሚያስቸግረው ሄደ ከተሰፋህበት ነገር መላቀቅ እኮ ነው የሚከብደው። መጣበቅ እኮ አይከብድም፣ መላቀቅ ነው የሚከብደው። አየህ፣ የተሰፋበት ስፌት አልከበደውም፣ ሲላቀቅ ግን ከባድ ስለነበረ ለምኖ ነው የተለየው። ዛሬ ማታ አሰስ ገሰስ ከሆኑ ህይወታችንን በቀንጨራ መንፈስ ከመቱ ዳር ከኛ ጋር ከሌላቸው የህልማችን ተሳፋሪ እንጂ ተጓዥ ያልሆኑ ደርሴ መጣው ብለው እኛ ዓለም ውስጥ የተዋሃዱ ዊዛውት ፕሮግራም ይዘናቸው የምንነቃነቅ ክብደት እኛና የእኛ ህልም ላይ የፈጠሩ ነገር ግን ለነጋችን ብሩህ ያልሆኑ የእግዚአብሔር ፕሮግራሞች ያልሆኑትን ለምንንም ቢሆን እንፋታለን ብያለው። ዛሬ ማታ ይከብድሃል። የምነግርህ ነገር ቢከብድህም ግን ከብደህ እንድትኖር ያደርግሃል። ቀሎ ከመኖር ቀለል አድርጎ ከብዶ መኖር ይሻላል። አሜን በለኛ። ዓለምህን ለመረበሽ ውጤታማ የሆኑ አንተ ህይወት ውስጥ ገብተው ጎል እያገቡብህ ጎል ከሚጨምሩ ለምንህም ቢሆን ዛሬ ትለያቸዋለህ። አሜን፣ አሜን፣ አሜን፣ አሜን። የትርፋችንን ተስፋ አይተን የማንሞላባቸው አሌቡም ብለው ህይወታችንን የተቀላቀሉ በሰርፕራይዝ የገቡብን ያላስጮሁን ከነሱ ዛሬ እንገላገላለን። እስኪ በደንብ አሜን በለኛ። ጉዞህን ቀለል ብለህ እንዳትጓዝ ያደረጉ ህልምህን ከቀን ወደ ቀን እያደበዘዙብህ የመጡ ህይወትህ ላይ በምን አይነት መንገድ ገብተው እንደተሰገሰቡ ያላወቃቸው አንተ ህይወት ውስጥ ገብተው ግን ባለመብት የሆኑ ስሙኝ፣ ማንም ሰው በህይወታችሁ ላይ የራሱን ፕሮግራም እንዲሰራ አትፍቀዱ። ከፕሮግራማችሁ ውጪ የሆነ ቦታ የሚወርድ ሰውዬን አትጫሉ። በህልም አለም ጉዟችሁ ውስጥ ዳርቻ የሌለውን ሰው አሳፍራችሁ አትሰቃዩ። በተለይ እኛ አበሾች አብዛኛዎቻችን የይሉንታ ሰዎች ስለሆን ብዙ ሰው በቶርታ ኬክ ገብቶብን ያውቃል። ብዙ ሰው የምርቃታችን ዕለት ይዞት በመጣው ፍየል ገብቶብን ያውቃል። እግዚአብሔር ያላዋሃደው ግብዳ ፍየል ያዋሃደው ከኔ ጋር ዛሬ ይወርዳል። አሜን አትልም አንተ። ኮንግራጁሌሽን ብሎ መጥቶ ጎዝጉዞ እኔ ህልም ውስጥ መኖር አይችልም። ደርሶ መመለስ መብቱ ነው። የሰርፕራይዙ ቀን ላይ ያረድነው ፍየል እንጂ የቀራኒዮን አደለም። እኔ ምዛመዳቸው በቀራኒዮ ነው። ቀጥሎ ባሉ ምዕራፎቼ ላይ አብረው ሊጓዙ የሚችሉ የህልሜ ደጋፊዎች ገብተው የሚያጣብቡህን አራግፈህ ስፋትህን አስጠብቀ ሂድ። አቤት ዛሬ፣ ወይኔ ዳግምሻ ጌታ ሆይ፣ እንዴት ላስረዳቸው? አብርሃም የገዛ የሥጋ ወንድሙ ለመነው ነው። ውጣ ውጣ፣ ከህይወቴ ውጣ፣ ከመንገዴ ውጣ፣ ከቪዥኔ። ለምን ሲያየው ከ13 ምዕራፍ በኋላ 14 ላይ 15 ላይ እየፈለገው እስከ 25 ሲሄድ ሰውየው ቅርብ ወራጅ ነው። አንዳንድ ሰዎች ቅርብ ወራጅ ናቸው። ቅርብ ወራጅ ናቸው። ቅርብ ወራጅ ናቸው። አየ አደፍርሰው እንዲወርዱ ግን አትፍቀድላቸው። በጥብጠው እንዲወርዱ ግን አትፍቀድላቸው። አየ ስሜታዊ ስትሆን የዘገንከው ጉዳይ ነው እየገደለ ያለው አሁን፣ በቃኝ ማለት መቻል አለብህ። አየ ከግሪሳ ህይወት መውጣት መቻል አለብህ። አረ አዳሜናችን ወጣት አይደል? ምን አይነት ልጅ ነው ባካችሁ? ሃሌ የኔ አይነት ጉረምሳ ሆነህ ዝም ብለህ እስኪ፣ በደንብ አሜን በለኝ፣ ጮህ አሜን። እሺ፣ አሜን። እፋታለሁ በለኝ። እሺ፣ እገላገላለሁ በለኝ። እሺ፣ እላቀቃለሁ በለኝ። እሺ፣ ይኸውልህ የኔ ወንድ፣ ይኸውልሽ የኔ እህት፣ እውነት እኮ ነው የምልህ። ለምንንም በሆነልን አንድ አንድ ሰው ለምንህውም ከህይወት ላይ በወጣልህ። ስሙኝ ሰው ቀንሱ። ሰው ቀንስ ቀንስ። አንዳንድ ጉዳይ ከህይወት ላይ ቀንስ። ሰው ቀንስ። ወሬ ቀንስ። የማይገባ ጉዳይን ቀንስ። ብዙ ረጅም ፌስቡክ ቀንስ። ብዙ ጓደኛ ቀንስ። እኔ ይሄ ሲገባኝ እቤት ገባሁኝና ሳይሺ ምናምን ናቸው ዲሌ ታረኳቸው ይሄ ሁሉ ምንድን ነው ብዬ ዲሌ ሰረግ ዲሌ ሰረግ ቀነስ ቀነስኳቸው። ለከቀለል ሌላ ሲቀነስ ለምን መሰላቸው? አንዳንድ ሰው ህይወታችሁ ውስጥ ሲገባ ከነ ፕሮግራሙ ስለሚገባ የራሳችሁ የቤት ስራ አንሶ የሌላ የሰው የቤት ስራ ይሆናል። አንዳንድ ሰው ህይወታችሁ ውስጥ የቤት ስራ እንዲፈጥርባችሁ አትፍቀዱ። ያለበለዚያ ሰርታችሁ አጠናቃችሁ ያልጨረሳችሁት ክምር ዕዳ እያለባችሁ የሌላ እየሰራችሁ ታልቃላችሁ። መጽሐፈ ባልቴት አራት ስምንት ምን ይላል? የራሷ አሮባት የሰው ታማስላለች። የሰፈርህን ሳትጨርስ የሰፈራቸው ላይ አትሙት። የእምነቴን ነው ምለ አፈር ከምትገባ አፈር ስገባ ብለህ ተለየው። አታዋርድ ማንንም። አውርድ ግን። አብርሃም አላዋረደውም ግን አወረደው የሕይወታችሁን ማሽን የእራያችሁን ማሽን መሪ እንዲሆኑ አትፍቀዱላቸው። አንዳንዱን ሰው አውርድ፣ አንዳንድ ጉዳይ አውርድ። ወደ ታች ከምትወርድ እሱን ብታወርድ ይሻላል። አይ ጌታዬ፣ እንዴት እንደሚያዩ ባየሽ። አያያሽ ነው ለካ አንችም። ከፍለፊ ጌታ ይባረክ። እስኪ አንድ ሰው አሜን ይበል። አሳ የሚባል ንጉስ ነበረ። ወደ 41 አመት ነው ምናምን አካባቢ ነው ይሁዳን የመራው እና የሚገርም ሰው ነው። አስር አመት በጸጥታ ይሁዳን መራት እና ይህ ሰው ልክ ሲነግስ ያደረገው ነገር ቢኖር እናቱን ከቴጌነት ነው ያወረዳት። የጠባውጡት የተቀመጥክበት ማህፀን የሚል ልምምጥ አይሰራም። ህልም ህልም ነው። ራዕይ ራዕይ ነው። እግዚአብሔር እግዚአብሔር ነው። ህይወት የምር ነው። ኮምፕሮማይዝ አታድርጉ። በይሉኝታ አትጠቁ። በይሉንታ እያለቃችሁ ወደ ታች አትግቡ። ወደ ታች ገብቶ ጥቅም የሚሰጠው ሚስማር ብቻ ነው። እኔ እኮ ለምንድነው አሜን አትሉኝ? አሜን አትልም። አዎ፣ ከማይረባ ሰፈር እኮ እየለቃቀምኳችሁ ነው፣ ለሚረባው ሰፈር እንድትሰፉ። በማነስ ከመሞት መተለቅ ትልቅ ነው አይደል? ምጥት ያለልን ሰፈር ድረስ እኮ ከሰፈር አውጥቶ ትልቅ ሊያደርገን ነው አይደል? ትልቅነቱን አጋብቶብን አይደል? ትልቅ ሊያደርግ ነው። ትልቅ ሊያደርገን ነው አይደል? እሱማ ተልቋል እኮ ሳንመጣም። ትልቅ ነው መተን ዘምረን አላ ትልቅ ነው። ገርሞን ነው የዘመርነው። እኔ ትልቅነቱ ገርሞኝ ነው እንጂ ትልቅ ነው እያልኩ የሰበኩት ሰብኬ ትልቅ ላረገው አይደለም። ስመጣም ትልቅ ስለነበረ ትልቅነቱ ስላስገረመኝ ነው ትልቅ አውሬ የሆንኩት። አንተን ብቻ እግዚአብሔር ዘመንህን ይባርክልኝ። 132 አመት ነው። በእውነት እንዴት አድርጎ እንደሚሰማኝ እያየው፣ ጌታ ኢየሱስ የተባረከ ይሁን። በደንብ አሜን በሉኝ ነው ምላችሁ። ተዉ አንዳንድ ጉዳዮችን ተዉ። በአርባ ጾም የማይተው ጉዳይ አለ። ጾም ያለህን ካልጾምክ እግዚአብሔር አንተን ሊጦም ይጦመሃል። ተው ያለህን ካልጦክ በእግዚአብሔር ትተዋለህ ከመተው